ዛሬ ደግሞ ነገርየው ከጭቅጭቅ ወደ ቁንጅና ውድድር የዞረ ይመስለኛል። ሰላም ሰላም፣ ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ፣ ውድ ቤተሰብ። እናንተስ ምን ትላላችሁ? ጭቅጭቁን ጥለውት ወደ ቁንጅና ውድድር አዞሩት እንዴ? እንግዲህ ወይዘሪት ሶሲ እንዳያችኋት፣ አላማረብኝም ወይ አምሮብኛል አይደል ቀሽትዬ ሁኛለሁ አይደል እያለች መታለች። እና በጣም የሚገርም ነው። ከዚህ ህዝብ ተጨንቋል በሀይሚና በብሩኬ አንቺ ትቀልጃለሽ ማለት ነው ሶሲ። ያሳዝናል ብቻ እኔ በጣም ያዘንኩት ዛሬ ምን እንደሆነ ታውቃላችሁ ለእኛ ነው ማለት ለተመልካች በነገራችን ላይ ማንኛውም ዩቲዩበር ዩቲዩብ ሲከፍት ከዜሮ ነው ዘሎ ከአስር ምናምን አይደለም ማለት ማለት ዜሮ ይከፍታል አንድ ይሆናል ከዛ ሁለት ምናምን እንደዛ እያለ እየቀጠለ ይሄዳል ይህን የሚያደርገው ማን ነው ተመልካች ነው አይደል እንዴ ተመልካችን በዚህ ልክ ዲስሪስፔክት ማድረግ ተገቢ ነው በጣም ነው ያዘንኩት ዛሬ በጣም የመረረኝ ነው የምላችሁ ምናልባት ተመልካች ሊያናድዳችሁ ይችላል የምታመጡት ነገር ነው ደግሞ የሚያሰድባችሁ እንጂ መልካም ነገር ብታመጡ እንደ ተመልካች መልካም የለም የምር ወዷችሁ ፈቅዷችሁ ነው የሚከታተላችሁ እና እናንተ እንደምታመጡት አይዲያ ነው የሚወሰነው የተመልካች ነገር እንደዛ ነው በአንዱ መጽናት የለም ገባችሁ አይደል ይሄን ልትረዱ ይገባል ዩቲዩበሮች በሙሉ ማንም ሰው እንደመጣለት ነው ሊፈርድ የሚችለው የቪዲዮ ውሳኔ ነው ማለት ከቪዲዮ የሚወራው ነገር ከቪዲዮ የሚታየው ነገር ይወስነዋል ስለዚህ ማንም ሰው ቢሰደብ በስራው እንጂ ያለ ስራው አይደለም። እና በዚህን ያክል ተመልካችን መራገጥ በጣም ነው የሚያስጠላ። ከዚህ ስላደረሳችሁ ባለውለታችሁ እኮ ነው፣ እናንተ ባታውቁት ነው እንጂ ባለውለታችሁ ነው። ይሄ ተመልካች ባያያችሁ ዩቲውብ ላይ ተቆሙ ነበር፣ አትቆሙም። እና በጣም አዝኛለሁ። ለተመልካች ነው ያዘንኩት። እውነት የጨረቃ ፋሚሊ ማድረግ ያለባችሁን ነገር አድርጉ። የምሬን ነው። ቪዲዮም ሰርችላችኋለሁ ቅድም፣ አሁንም ደግሞ ደግምላችኋለሁ። አሁን ላይ እንደዚህ ዝም ብሎ መቃጠል የለም፣ የምሬን ነው መቃጠል የለም። እናንተ ከዛ እየገባችሁ ከማበረታታት ይልቅ ልንቀጣቸው ይገባል ብያቸው አይደለ? የምር ሰብስክራይብ ባለማድረግ እንቅጣቸው ሁሉንም ማለት ነው። በጣም ነው የተጨመላለቁት። ስለዚህ ለምን እንታመማለን? እነሱ እንደፈለጉ እየተንበላጠጡ አይደል? ለዚህ እየመጡ ስለዚህ፣ እናንተም ደግሞ ማድረግ ያለባችሁን አድርጉና እርፍ እንዲሉ ጸባይ እንዲገዙ እናድርጋቸው። ጸባያቸው ከተስተካከለ ካማረ ኮ ችግር የለውም እናሳድጋቸዋለን ማንኛውንም ሰው እንዳሳደግ ናቸው ስለዚህ ጸባይ እስከሚገዙ ድረስ ላይክ አታድርጉ ሰብስክራይብ አታድርጉ ያለን አማራጭ ይሄ ስለሆነ ማለት በጣም የሚከብድ ነገር ነው እኮ ሀይሚና ብሩኬ ያልሆነ ስም እየተሰጣቸው ሀይሚና ብሩኬ ከዚህ ጋር ህይወታቸው እየተበጠበጠ ለምን ለእነሱ እድገት ይሆናሉ ለምን ማደግም ካለባቸው አብረው ይደጉ እንጂ አንዱን እየተረማመዱ አንዱን እየረገጡ እነሱ የሚያድጉበት ምንም ምክንያት የለም፣ ከዚህ ጋር ማለት ነው። ስለዚህ ይሄን አድርጎ ማለት ነው የምፈልገው። እንግዲህ ዛሬ ያው ሶሲ ሀይሚን ጠርታታለች። ሀይሚን የጠራቻትም ስለ ዳኒ ምን ያገባሻል? ተራ የሆነ ነገር አምጥተው የሚያወሩት ለምንድን ነው? ከዚህ ጋር አንድ ነገር አንድ ሰው ይናገራል አደለም በዛ ነገር ላይ እየተደጋገሙ እየዞሩ ቪዲዮ ይሰሩበታል እና በጣም የሚያሳዝን ነው ከዚህ ጋር ምንም በቃ ውሃ የማያነሳ ነገር ለፍርድ እንኳን የማይመች ነገር ነው የሚያመጡት እንደ እውነቱ ከሆነ ሀይሚ ከዳኒ ጋር ምንም አይነት ግንኙነት የላትም እኔ እንደማስበው ዳኒን ብሩኬን ለማናደድ የምትጠቀምበት ነገር አይነት እንጂ ከዳኒ ጋር ምንም አይነት ነገር እንደሌላት እንኳን እኛ አንቺም ታውቂዋለሽ ሶሲ በደንብ አድርገሽ እንደው ግርግር ልፍጠር ካልሆነ ስራሽ እና ማናቸውንም እየጠራችሁ ያልሆነ ነገር እንዲናገሩ ስማችሁ በክፉ እንዲነሳ ባታደርጉ። አሁን ሀይሚ የድሮ ሀይሚ አይደለችም፣ ተቀይራለች፣ እየተሳደበች ነው፣ እየተባለች ነው። ያ ማለት እናንተ በምትናገሩት ነገር ተናደው የሆነ ነገር ሲወረውሩላቸው ከሀይሚ ከብሩኬ ላይ የሆነች ነገር ትያዛለች። ሀይሚ እና ብሩኬም ደግሞ በጣም ጥፋተኛ ናቸው። እኔ ለምንድን ነው ሲጠሯችሁ የምትሄዱ ግን እኔ እኮ ማለት በጣም ነው የምገረመው። ከዚህ በኋላ አይናቸው ማየት አንፈልግም ምናምን ይባባሉና ሲጠራሩ ይመጣሉ። ሀይሚ ምናለች ከመጣች በኋላ መምጣት አልነበረብኝ ማለች። ስጠራች ለምን መጣሽ? መጀመሪያ ሀይሚ መምጣት አልነበረብሽም። መተሽ ሳይሆን ይህን መናገር የነበረብሽ ከቤትሽ ያለሽ፣ ከአንቺ ጋር መምጣት አልፈልግም፣ መገናኘት አልፈልግም ብለሽ መልስ መስጠት ነበረብሽ። ደና ነገር እንደማታወሩ በደንብ ትግባባላችሁ፣ ታቃላችሁ። ሁለታችሁ ከተገናኛችሁ ጭቅጭቅ እንደሆነ እና ነው ወይስ አውቀው ነው? በቃ ነገሩን እንደዚህ ወደዚህ ወደዚህ የሚያደርጉት አውቀው ነው። ለማንኛውም ሀይሚ ክፍተት ባትከፍች ጥሩ ነው። ለእነዚህ ሰዎች ብለሽ የእናንተን ህይወት መበላሸት የለበትም ማለት ነው። አሁን ከዛ ጋር ብሩኬ የለም። ስለ ብሩኬም ስትናገሩ ነበረ። ለምን የተጠየቀ ማለት ሲጠያየቁ የነበሩት ስለ ዳኔ ነው። ከዛ ጋር ብሩኬ የሚያገባው ነገር የለም። እና ሀይሚ እኔ እንጃ አላውቅም። ለምንድን ነው እነዚህ ሰዎች ግን የአንቺ ምቀኞች እንደሆኑ የማይገባች ለምንድን ነው ማለት አንቺን ሊጥሉ እንደተነሱ የአንችን ህይወት ሊበጠብጡ እንደተነሱ ለምንድን ነው ያልተረዳችሁ? ማለት አሁንም ድረስ እኮ ከዛው ነች መለስ አላለችም። ሀይሜና ለዳኔ የተከራከርኩለት ብሩኬ ስላጠፋ ነው። ብሩኬ አላጠፋም፣ ሀይሚ በፈጠረች ተይ። ከዳኔ ላይ ያደረጋቸው እያንዳንዱ ነገሮች የብሩኬ ጥፋት አይደለም፣ የዳኔ ጥፋት ነው። እኔ የዳኔ ጥፋት ለምንድማ ይታያት? እኔ አላቅም። አሁን ከዳኔ ላይ የሆነ ነገር እየጠረጠርኩ ነው። እች ልጅ በምንድን ነው የጠለፋት? በእግዚአብሔር የሆነ ነገር ያለ አይመስላችሁም? እንደዛ ትረዱ። ምን እናድርግ ታዲያ። ሀይሚ እኮ በቃ ዝም ብላ ከዛ ቦታ ነው ቁማ ያለችው። የዳኒን መሰሪነት እንኳን ማየት አልፈለገችም። እና ለማንኛውም ፈጣሪ አምላክ ገብቶ እንግዲህ እርቅን የሚያመጣ ወስኖ ነው ከሀይሚና ከብሩኬ መካከል የገባውን ሰይጣን ነገር አንስቶ እነሱን ወደ ሰላም ይመልስልን። ማለት ነው የምችለው። በጣም ከባድ እኮ ነው፣ እግዚአብሔርን ከባድ ነው ማለት። አሁን እየዞረን ሁላቸውን አናይም ማለት አንችልም። ለምን ሀይሚና ብሩኬ በየቪዲዮ ስላሉ ነገር ግን ላይክ ያለማድረግ ይቻላል። ሰብስክራይብ ያለማድረግ ይቻላል። ቪዲዮውን አትስማላችሁም፣ ግዴታ ነው እዛ ውስጥ ገብታችሁ መስማት እነሱ ስለሚሄዱ ማለት ነው። እና ግን በቃ እናንተም ራሳችሁም ሆኑ አትቃጠሉላቸው። እኔም እንደዚህ እያልኩ እኮ እቃጠላለሁ በእውነት የሚያደርጉት ነገር በጣም ነው የሚያቃጥለኝ። እነዚህ ምስኪን ልጆች ለመመታተን ክፉ ነገር እንዲናገሩ የሚያደርጓቸው ነገሮች በጣም ነው የሚያናድደኝ። ግን በተቻለ መጠን ለራሳችን መሆን አለብን ብዬ አስባለሁ። አስቡት እንግዲህ እንዴት እንደምትመላጠጥ እንዴት ሰውን እንደምትንቅ። በዚህን ያክል ደረጃ ከዜሮ አንስቶ ሀያ ስድስት ሺ ሰብስክራይብ አድል አሁን ያለችው ማን ያደረሳት? ህዝብ ነው አይደል? እና ዛሬ ሐፍትሽም ተናግሯል እንግዲህ፣ ተንቀናል ብሏል። እውነት ነው፣ ከህዝብ እስከ ቤተሰብ ያልተናቀ ሰው የለም ተንቋል። እና ከዚህ ሁሉ አርፋችሁ ሀይሚና ብርኪ አርፋችሁ ተቀመጡ በቃ እንዴ! ለዚህ ሁሉ ማእት የሆናችሁት እናንተ ናችሁ። አሁንማ ለምንድን ነው ሲጠሯችሁ የምትሄዱት? እንዲህ በዚህ ያክል ደረጃ ህዝብ እያዘነባችሁ ልቡ እየተሰበረባችሁ ስራ ብሎ ነገር አለ እንዴ? ያው ግማሾቻችሁ ስራ ስራ ስለምትሉ ነው ማለት ነው። ስራም እኮ ሊሆን ይችላል፣ ግን ህዝብ እያዘን አይሆንማ እንዴ። በዚህ የመጣ ነገር ጠንቀር ብሎ ይቅር። የምር በጣም ነው የሚደብረው። እና ሃይሚና ብሩኬ ከቤታችሁ ተቀመጡ፣ በፈጠራችሁ ወይ ተስተካክለው ጸባያቸውን አሳምረው እንደናንተ የሆኑ ካልሆኑ ደግሞ ከነዚህ ሰዎች ጋር ለምንድነው የማትለዩት? አሁን ደግሞ አንደኛው በዚህ እያበደ ነው። እናት አንተ ብየው ማለት ነው። ቅል ራስ ደግሞ የዚህ ኮን የገረመኝ እኔም ከፍቅረኛ ጋር ተበጠበጥኳል። ለምን ሺህ ጊዜ አትበጠበጥም? እንዲ አንተ ከዚህ ጋር ምን ጥልቅ አደረገህና ነው ሲጀመር? ፍቅረኛ ስታሽቀብጥ እንጂ አውቃ ነው። ሲጀመርም ለሀይም ያዝን አይደለም፣ ለራስ ሰብስክራይብህን ለማሳደግ ብላ ነው። ምድረ ውሸታሞች፣ በጣም ውሸታሞች ናችሁ። አንዳንዴ ፈጣሪ የሰጠንን ጸጋ፣ ማለት ነው በመልካም ነገር ብንጠቀምበት ማለት ባናጠፋው፣ በትልካሻ ምክንያት ባናጠፋው መልካም ነው። እና ሀይሚና ብርኬ ፈጣሪ የሰጣችሁ ጸጋ ለሱም የሰው መውደድ ነው። ይሄን ነገር ባታጠፉት ደስ ይለኛል። ወደ ራሳችሁ ተመለሱ ማለት ነው የምችለው ውድ ቤተሰብ ላይክ ላይክ አድርጉልኝ።